ሰዓቱ ጠዋት ነበር። በገበያ መንገድ ዳር ሱሚትራ ዴቪ እንደተለመደው በቅርጫት አሳ ይዛ እየሸጠች ነበር። ሁለት ልጆቿ ሬካና ፕሪያ ድንበር ላይ የሀገር ድንበር እየጠበቁ ነው። ሁለቱም እህትማማቾች በጦር ሰራዊቱ ውስጥ በኃላፊነት ላይ የሚሰሩ ናቸው። እናታቸው ሕይወቷን በምን አይነት ሁኔታ ውስጥ ሆና እየገፋች እንደሆነ የሚያውቁት ነገር አልነበርም። እናም ዛሬ በእናታቸው ላይ አንድ ነገር ሊደርስባቸው ነው ይህንንም ልጃቸው ባየች ጊዜ አይኗን ማመን ያቀታታል። ለመላው መንደሩ ምሳሌ ሊሆን የሚችል አንዳች ነገር ለማድረግም ቁርጣ ትነሳለች። የምትገጥመው ውጊያ ቀላል ውጊያ አልነበረም። በመጨረሻ ይሳካለት ይሆን? ሙሉውን ቪዲዮን በመመልከት ይህንን እያዝናና የሚያስተምር ቪዲዮ ይመልከቱ። ከወደዳችሁትም ላይክ አድርጉ፣ ሐሳብ አስተያየታችሁንም በኮሜንት ሳጥኑ ውስጥ አጋሩን። ለቻናላችን አዲስ ከሆናችሁም ሰብስክራይብ ማድረግ እንዳትረሱ። አሁን ታሪካችንን እንጀምር። ሱሚትራ ዴቪ በአሳ ሽያጭ ስራዋ ተጠምዳለች። በዚህ ጊዜ ዲፓክ ቨርማ የተባለ አንድ የፖሊስ መኮንን ሞተር ሳይክል እየነዳ ወደ ገበያ ስፍራው መጣ። ሞተር ሳይክሉን መንገድ ዳር አቆመና ጎላ ባለ ድምፅ፣ እንዴት ብትደፍሪ ነው መንገድ ዳር አሳ የምትሸጨው? በአንቺ የተነሳ የትራፊክ መጨናነቅ በዚህ ስፍራ ላይ ሊፈጠር ይችላል። በቶሎ ከዚህ ተነሽ ካለ በኋላ ቅርጫቱን በእርግጫ መታው! አሳው መሬት ላይ ተበታተነ። የአሳው ጠረን አካባቢውን ሞላው። ሰዎች ዙሪያቸውን ከበው ትዕይንቱን መመልከት ቀጠሉ። በማለፍ ላይ ያሉትም እየቆሙ ሁኔታውን በአግራሞች ተመለከቱ። ኢንስፔክተሩ የበለጠ ተቆጥቶ ይሄ የአባትሽ መንገድ ነው? የፈለግሽበት ቦታ ላይ ተቀምጠሽ አሳ የምትሸጭው? መሸጥ ከፈለግሽ ወደ ራስሽ ቦታ ሄደሽ እጪ። ሱሚትራ ዴቪ ምንም ቃል ከአንደበቷ ሳይወጣ አዳመጠች፣ ውርደቱንም ቻለችው። በአይኖቿ ላይ እንበዋ ግጥም አለ፣ ግን ምንም አላለችም። መሬት ላይ የወደቀባትን አሣዎች መልቀም ጀመረች። ሰዎች በዙሪያቸው ከበው ከመመልከቶች፣ ድርጊቱን የተቃወመ ወይም ሊረዳ ወይም ሊገላግል የሞከረ ሰው አልነበረም። ከተሰበሰቡት ሰዎች መሃል በማኅበራዊ ሚዲያ ላይ የታወቀ አንድ ልጅ ነበረ። ስልኩን አውጥቶ ሙሉ ትዕይንቱን መቅዳት ጀመረ። ኢንስፔክተሩ እየተቆጣት እየሰደባት እየገለመጣት እቃዋን እየወረወረባት ነበረ። ሰውም ዝም ብሎ እየሳቀ እየተመለከተ ነው። ሱሚትራ ዴቪ በልቧ ሁለቱ ልጆች ይህንን ቢያውቁ ምን ይፈጠር ይሆን? ስለዚህ ጉዳይ ባያውቁ ምኞቴ ነው ካልሆነ ነገር ይበላሻል ስትል ተጨነቀች። በአይኖቿ እምቧ ሞልተው አሳዎቿን ወደ ቅርጫቱ መልሳ አስገባችና ቀስ እያለች ወደ ቤቷ መሄድ ጀመረች። ይህ በእንዲህ እንዳለ ቪዲዮውን የቀዳው ልጅ ወደ ቤቱ ሄደና ቪዲዮውን በሶሻል ሚዲያ ላይ ጫነው። በርዕሱ ላይም ይቺ አሮጊት ምንም ጥፋት አላጠፋችም፣ ነገር ግን ኢንስፔክተሩ አስዋን ወረወረው፣ መንገድ ላይ ማዋረዳት፣ ሰደባት፣ ይህ ትክክል ነው ሲል ጻፈበት። ቪዲዮ በፍጥነት ቫይራል ሆነ። ሰዎች በፍጥነት አጋሩት፣ ሐሳብ አስተያየት ሰጡበት። ሁሉም ሰው ይህ ገጠመኝ ስህተት መሆኑን ሐሳቡን ሰጠ። ከተወሰነ ጊዜ በኋላ ቪዲዮ ፕሪያ ስልክ ጋር ደረሰ። ልክ ቪዲዮውን እንዳየችው ደሟ ፈላ። የእናቷን በዚህ አይነት መንገድ መስተናገድ ማመን አቃታት። በሰዎች ፊት መሰደቧ፣ በጥፊ መመታቷ አንገበገባት። ፕሪያ በፍጥነት ቪዲዮውን ለታላቅ እህቷ ለሬካ ላከችላት። የሬካ ፊት በቁጣ ቀላ፣ ቪዲዮውን ስታይ እንባም በዐይኖቿ ላይ መጣ። በልቧም ምን አለ አባታችን በሕይወት ኖሮ በነበር የዚህ ዐይነቱን ቀናናይም ነበር ስትል አሰበች። እኛ እዚህ ቦታ ላይ ለመድረስ ብዙ ታግለናል ግን ለእናታችን ደስታን መስጠት አልቻልንም። ግን ያንን ኢንስፔክተር አልለቀውም፣ እበቀለዋለሁ። ቪዲዮውን ከተመለከተች በኋላ ሬካ ወዲያውኑ ለፕሪያ ስልክ ደወለች። ድምጿ በቁጣ ተሞልቶ ነበረ። ፕሪያ፣ አንቺ በዚሁ ቆይ፣ እኔ ወደ ቤት እሄዳለሁ። ያንን ኢንስፔክተርም እበቀለዋለሁ። ፕሪያ ወዲያውኑ አይሆንም፣ እህቴ፣ እኔም አብሬሽ እሄዳለሁ። እናቴ ላይ የደረሰውን ነገር መታገስ አልችልም። ቦታውን ልናሳየው ይገባል አለች። ሬካም አንቺ ብትቆይ ይሻላል እኔ እናቴን ይዣ ትመጣና ከኛ አጠገብ ትኖራለች። ላፍታ ያህል በመሃላቸው ጭቅጭቁ ቀጠለ። ነገር ግን በመጨረሻ ፕሪያ ተስማማች። እሺ እህቴ አንቺ ሂጂ፣ ግን እናቴን ይዘሻት ተመለሽ። ሬካ ስልኩን ዘጋችሁ። ዩኒፎርሟን አውልቃ ቢጫ ቀሚስ ለበሰች። አሁን ተራ የገጠር ልጅ መስላለች። አውቶቡስ ተሳፍራ በጥቂት ሰዓታት ውስጥ ቤት ደረሰች። ልክ ቤት እንደደረሰች በሩን ቆረቆረች። ሱሚትራ ዴቪ አትክልት እየከተፈች ነበረ። የበሩን መቆርቆር ድምፅ እንደሰማች ማነው ስትል ጠየቀች። እኔ ነኝ እናቴ ሬካ ነኝ፣ አንቺን ለማግኘት ነው የመጣሁት አለች። ቃላቶቹን ስታዳምጥ የሱሜትራ ዴቪ እጆች መስራት አቆሙ። እንባዋ በዓይኖቿ ላይ ግጥም አለ። ፈራች ሬካ የመጣችው ስለ ገጠመኙ ሰምታ ይሆን በማለት ተጨነቀች። የልጆቿን ግትርነትና ታማኝነት ጠንቀቃ ታውቃለች። ለእናታቸውም የማያደርጉት ነገር እንደሌለ፣ በፍጥነት በሩን ከፈተችው ልጇን በር ላይ ቆማ ስትመለከት እናትና ልጅ ተጋቀፉ! የዓመታት ርቀት በአንድ ቅስበት የተሰረዘ ይመስል፣ ሱሚትራ ዴቪ ጠየቀች። የእኔ ልጅ ፕሪያ የት ናት? አልመጣችም እንዴ? አልመጣችም እናቴ፣ እንዳትመጣ ንግሪያታለሁ ካልመጣው ብላ ነበረ፣ ግን ይዣት አልመጣውም። እሺ መጀመሪያ ኔ ወደ ውስጥ ግቢ። ሬካ ወደ ውስጥ ገባች። ሬካ ወደ ማዕድ ቤቱ ሄደች። አትክልቶቹን አየችና፣ እናቴ አንቺ ተቀመጪ ምግቡንን ያበስላለሁ አለቻት። ካፍታ በኋላም ምግቡ ደረሰና እናትና ልጅ አብረው ተቀምጠው መመገብ ጀመሩ። ከዛም ጨዋታቸውን ቀጠሉ። ሬካ በቀጥታ ነበር የጠየቀችው። እናቴ ምን ሆነሻል? ለምን አልነገርሽኝም? ይሄ በጣም ስህተት ነው። ያንን ኢንስፔክተር ከስራው አስባርረዋለሁ። ከህጉ የተቃረነ ተግባር ነው የፈጸመው። የህግን ኃይልና የህግን የበላይነት ደግሞ አሳየዋለሁ። ሱሚትራ ዴቪ ፈራ ተባያለች። የእኔ ልጅ ታዩ፣ እንደዛ የተናገረው ፖሊስ ቢሆንም ታዲያ ምን ይሁን ታዩ ሬካ ጠንከር ባለ ድምፅ አይሆንም እናቴ፣ አንቺ ዝም በይ። ምን ማድረግ እንዳለብኝ ያውቃለሁ። ላደረገው ድርጊት መቀጣት አለበት። ይህንን ብላ ሬካ ቀይ ቀሚስ ለበሰች፣ እንደ ተራ የመንደር ሴት ለበሰች። ከዛም ቀጥ ብላ ወደ ፖሊስ ጣቢያው ሄደች። ኢንስፔክተር ዲፓክ ፈርማ የተመደበበት ፖሊስ ጣቢያ ነበረ። ፖሊስ ጣቢያው ስትደርስ ዲፓክን አጣቸው። ሁለት ተራ አስር አለቆች ነበሩ በምትኩ ሬካ ሱራሽ ሲንግ ወደሚባለው አስር አለቃ ጋር በቀጥታ ሄደችእና በኢንስፔክተር ዲፓክ ቨርማ ላይ ክስ መመስረት እፈልጋለሁ። መንገድ ላይ በእናቴ ላይ አግባብነት የጎደለው ባህሪ አሳይቷል። የዓሳ ቅርጫቷን ወርውሮባታል፣ በጥፊም መቷታል፣ በሰዎች ፊትም ሰድቦ አዋርዷታል። በእርሱ ላይ ጥብቅ እርምጃ እንዲወሰድ እፈልጋለሁ አለች። ሱራሽ ሲንግ የተባለው አስር አለቃ ፖሊስ በጣም ተደንቆ ምን አልሽ? በኢንስፔክተር ዲፓክ ቨርማ ላይ ክስ መመስረት አንቺ ማነሽና ክስ የምትመሰርችው? ያሮጊቱቷ ልጅ ነሽ አይወል ህግን ልታስተምረን አትሞክር እኛም የተማርነው ህግ ነው የተጻፈውንም በደንብ እናውቃለን በዛው ህግ እርዳታ እንዲቀጣ አደርገዋለሁ። አንተም ክሱን የማጽፍ ከሆነ በአንተም ላይ እርምጃ ለማስወሰድ እገድዳለሁ ሱረሽ ሲንግ ደነገጠ እንደዚች ያለች ተራ የመንደር ሴት እንዲህ ባለ በራስ መተማመን ያለ ምንም ፍርሃት ከኋላዋ አንዳች ትልቅ ኃይል እንዳለ ነው የምታወራው ሲል አሰበና አንቺ ማን ነሽ እኛን ከስራ የምታስባሪን ምን ስልጣንስ አለሽ ብንፈልግ አሁኑኑ እስር ቤት ልናስገባሽ እንችላለን አላት ሬካ ምንም አላለችም የመንግሥት መታወቂያዋን አወጣችና ጠረጴዛው ላይ አስቀምጠች መታወቂያውን ሲያይ የሱረሽ ሲንግ አይን በድንጋጤ ተመለጠጠ በፍርሃትም የመከላከያ ኃላፊ ነሽ ይቅርታም ቤት መደረግ ያለበትን ንገሪኝ ሪካ ጎርነን ባለ ድምፅ የዚህ ፖሊስ ጣቢያ ሁኔታ በጣም መጥፎ ነው ፍትህ የሚባል ነገር በዚህ የለም ይቅርታ ማለት አይሰራም አሁን በቀጥታ በአንተም በኢንስፔክተርህም ላይ እርምጃ እወስዳለሁ በዚህ ጊዜ የፖሊስ ጣቢያው በር ተከፍቶ ኢንስፔክተር ዲፓክ ቨርማ ወደ ውስጥ ገባ። ልጅቷን ሲያያት ስስ ፈገግታ አሳይቶ ምን ሆነሻል? ምን ለማድረግ ነው ወደዚህ የመጣችው? ሲል ጠየቃት። በሬካ አእምሮ ውስጥ አሁንም ቁጣዋ እየተቀጣጠለ ነበረ። ለህግ ክብር ባይኖራት ኑሮ እዛው በጥፊ ትለው ነበር። ግን የህግ ጠባቂ ናት። በዚህም እንዲህ አለችው። ይህንን አስታውስ፣ ከስራህ አስባርራለሁ። አንተ በህግ ውስጥ የመቆየት መብት የለህም። ቃላቶቼ ለአንተ ይመሱብሃል። ይህንን ብላ ሬካ ፖሊስ ጣቢያውን ጥላ ሄደች። ፖሊስ ጣቢያው ውስጥ ተራው ፖሊስ ሱሬሽ ሲንግ እና ና ኢንስፔክተር ዲፓክ በጥልቅ ሀሳብ ውስጥ ገብተዋል። ይቺ ሴት የእውነት እርምጃ ተወስዳለች በሚል ሀሳብ ሬካ ቤት ደረሰች። ለፍታ ያህል ስታስብ ቆየችና አንድ ሀሳብ ወደ አእምሮ አመጣላት። በማግስቱ ጠዋት ወደ ዋናው ፖሊስ መቆጣጠሪያ ጣቢያ ሄደች። በቢሮ ውስጥ ረዳት ኃላፊዋ እመቤት ሹረቲ ሐሰን ተቀምጣለች። ምንም ጊዜ ሳታባክን ሬካ ስልኳን አውጥታ ቫይራል ቪዲዮውን አሳየቻት። እመቤት በኢንስፔክተር ዲፓክ ላይ ጥብቅ እርምጃ እንዲወሰድ እፈልጋለሁ። ሹቲ ሐሰን ኮስተር ባለ ድምፅ፣ እመቤት ሬካ፣ እመቤት ሬካ የመከላከያ ኃላፊ መሆንሽን አውቃለሁ፣ ነገር ግን ለእኛ ሕግ ማስረጃና ምስክሮች ያስፈልጉናል። ተጨባጭ ማስረጃና ምስክር እስካላመጣች ድረስ እርምጃ መውሰድ የሚቻል አይደለም። ሬካ ተስማምታ ሄደች። ቤት ከደረሰች በኋላ ቪዲዮውን የቀዳውን ልጅ አገኘችው። ወደ ቤቱ ሄዳ ይህንን ቪዲዮ በአይንህ እያየህ አንተን የቀዳሁ ኦሪጂናሉን እፈልጋለሁ ምስክርም መሆን አለብህ አለችው። ልጁ መጀመሪያ ላይ ፈራ፣ ከዛም ተስማማና ኤዲት ያልተደረገውን ቪዲዮ ሰጣት። ሬካ ይዛው በድጋሚ የረዳት ተቆጣጣሪዋ ቢሮ ደረሱ። ሹቲ ሐሰን ማስረጃውን አየች። ከዛም በቀጥታ ለዋና ኃላፊው ደወለች። ዋናው ኃላፊ ቪዲዮን ካየ በኋላ ኢንስፔክተሩ የሠራው ስህተት ነው፣ ህጉንም የሚጻደር ነው። ስለዚህ መቀጣት አለበት አለ። በማግስቱ ዋና ኃላፊው በአውራጃው ትልቅ ቢሮ ውስጥ ጋዜጠኞችን ጠራ። ከጠዋቱ አምስት ሰዓት ሲል በትልቁ የመሰብሰቢያ አዳራሽ በአውራጃው መስሪያ ቤት በሚገኘው የዋና ኃላፊው ጋዜጣዊ መግለጫ ሊጀመር ነው። ከአዳራሹ ውጭ የሚዲያ ተሽከርካሪዎች ለጉድ ተሰልፈዋል። በሀገሪቷ ውስጥ አሉ የተባሉ የመገናኛ ብዙሃኖች፣ ትልልቅ ጋዜጦች፣ ጋዜጠኞች ካሜራቸውን አዘጋጅተው ወደ ውስጥ ለመግባት እየተዘጋጁ ነው። በአዳራሹ ውስጥ አራት ወንበሮች ደረጃው ላይ ተሰናድተዋል። መሀል ላይ ዋና ኃላፊው አኪላሽ ተቀምጧል። በቀኙ ረዳት ተቆጣጣሪዋ ሹቲ ሐሰን በግራው በኩል ሁለቱ ባዶ ወንበሮች አሉ፣ ማንም እስካሁን ያልተቀመጠባቸው። ከፊት ረጅም የጋዜጠኞች ሰልፍ ይታያል። ዋናው ኃላፊ ጠረጴዛው ላይ ያለውን ደውል ተጫነና ደውሉን ደወለው። ከዛም እንዲህ አለ፣ ሁላችሁም ጋዜጠኞች ባካችሁን ተቀመጡ፣ ስብሰባችንን ልንጀምር ነው። ሙሉ አዳራሹ ጸጥ አለ። ካሜራዎች መቅረጽ ጀመሩ። ዋናው ኃላፊ በጣም ቆጣ ባለ ጎርናና ድምፅ ማውራት ጀመረ። ትናንትና በማህበራዊ ሚዲያ ላይ አንድ የፖሊስ ኢንስፔክተር መንገድ ላይ ተቀምጣ በነበረች አሮጊት ሴት ላይ ስርዓት የሌለው ተግባር ሲያሳይ የሚያሳይ ቪዲዮ ቫይራል ሆኗል። የዓሳ መሸጫ ቅርጫቷን ወርውሮባታል፣ በጥፊም መቷታል፣ ሰድቧታል፣ አዋርዷታል በህዝብ ፊት። ይህ ግብረ ገብነትን ብቻ የሚጻረር ተግባር አይደለም፣ ህጋችንንም የሚጻረር ተግባር ነው አንድ ፖሊስ ሊከተለው የሚገባውን የባህሪ ደንብም የሚጻረር ነው። የጋዜጠኞቹ ካሜራ ድምፅ ማሰማት ጀመረ። ቀጠልና ዋና ኃላፊው ከሰለባዋ ወገን ተጨባጭ ማስረጃም በእጃችን ገብቷል። የአይን ምስክሮችም አሉ። ለማስረጃም ድርጊቱ ሲፈጠም በቦታው ላይ የነበረ ወጣት ልጅ የተቀረጸ ኤዲት ያልሆነ ምስል በእጃችን ገብቷል። ምስክሩም በዚህ ያለ ቃሉን ለመስጠትም ዝግጁ ነው። ይህንን ካለ በኋላ ሬካ ወደ መድረኩ ላይ መጥታ ፊቷን ወደ ሚዲያዋ አዙረችና እንዲህ ያለች። ሬካ ሲንግ እባላለሁ። በህንድ ሰራዊት ውስጥ ካፕቴን ነኝ። ድርጊቱ የተፈጸመባት ሰለባ የሆነችዋ ሴት እናቴ ናት። ሱሚትራ ዴቪ ትባላለች። ሙሉ አዳራሹ ጸጥ አለ። ጋዜጠኞቹ እርስ በርስ ተያዩ። አሁን ጉዳዩ የበለጠ እየተለቀ የብዙዎችን ትኩረት እያገኘ መጣ። ሬካ አላቆመችም፣ ማውራቷን ቀጠለች። ህግ ነው ያጠናሁት። በመንገድ ላይ ያለን ሰው በዚህ አይነት መንገድ መስደብ ወንጀል መሆኑን አውቃለሁ። ያ ሰው ተራ ሰው ይሁንም የፖሊስ ኦፊሰር ይሁንም ህግ ለሁሉም ሰው እኩል ነው። ጋዜጠኞች ጥያቄ መጠየቅ ጀመሩ። እመቤት እርምጃ እንዲወሰድልሽ የምትፈልጊው በኢንስፔክተሩ ላይ ብቻ ነው ወይስ በዚህ ላይ እጁ ያለበት ሌላም ሰው አለ? ሬካ መልስ ሰጠች። በዚህ ገጠመኝ ኢንስፔክተሩ ብቻ አይደለም ተጠያቂው። ተራ ፖሊስ ሱረጅ ሲንግም እኩል ጥፋተኛ ነው። ክስ ለመቀበል አሻፈረኝ ብሏል። በሰለባዋ ላይ አፌዟል። በህግ ላይም ተሳልቋል። ረዳት ተቆጣጠሪዋ ሹቲ ሐሰን ማይክሮፎኑን ይዛ እንዲህ ያለች። የውስጥ ምርመራ አድርገናል ጉዳዩ ከባድ ስለሆነና ከሰለባዋ ወገን ጠንካራ ማስረጃ ስላለ ሁለቱም ፖሊሶች ከስራቸው እንዲባረሩ በቶሎ ሐሳብ አቀርባለሁ። ምርመራው ከአድሎ የጸዳ እንዲሆን ዋና ኃላፊው ራሱን በአዎንታ ነቀነቀና ትዕዛዙን አነበበ። በፍጥነት ተግባራዊ የሚሆን ኢንስፔክተር ዲፓክ ቨርማና፣ አስር አለቃ ሱሮጅ ሲንግ ከስራቸው ተነስተዋል። የዚህ ትዕዛዝ ግልባጭ ወደ ፖሊስ ጣቢያዎችና ለሀገር ውስጥ ሚኒስቴር መስሪያ ቤት የሚላክ ይሆናል። በጋዜጠኞች መሃል ጉርምርምታዎች ጀመሩ። የዚህ አይነት ፈጣን እርምጃ ፍጹም ያልተጠበቀ ነበር። ልክ ስብሰባው እንደተጠናቀቀ ዋና ኃላፊው ለአውረጃው አስተዳደር የህግ አማካሪ ደወለ። ሙሉ ሂደቱ በህግ መዋቅር ውስጥ እንዲፈጸም እፈልጋለሁ፣ ማሳሰቢያውን አዘጋጁ፣ የህግ ደብዳቤውንም አዘጋጁ አለ። የህግ አማካሪው ጌታዬ፣ መጀመሪያ የክስ ወረቀቶቹን ማዘጋጀት አለብን። በፖሊስ ህግ ስር የተቀመጡ ጥሰቶች የተጻፈበትን የህግ ረቂቅ ማበጀት አለብን። ከዛም የመርማሪ ኮሚቴ ቡድን ይቋቋማል። ነገር ግን የእግድ ትእዛዙ በፍጥነት ተግባራዊ መሆን ይችላል፣ ተከሳሾቹ በምርመራው ላይ ተጽዕኖ ማድረግ እንዳይችሉ አለ። ዋና ኃላፊው በፍጥነት ትእዛዝ ሰጠ። በሁለት ሰዓት ውስጥ የእግድ ደብዳቤው ተዘጋጀ። ይህ በእንዲህ እንዳለ ይህ ዜና በመንደሩ ውስጥ ልክ እንደ ሰደደ እሳት ተስፋፋ። በገበያ ስፍራው ላይ ያሉት ሰዎች አንዳቸው ከሌላቸው ጋር ማውራት ጀመሩ። ተፈጠረውን ሰማችሁ? አሁን ፍትህን ሊሰጣት ነው መከላከያ ውስጥ የምትሠራው ልጇ ይህ ሁሉ ነገር እንዲቻል አደርጋለች። ከሱሚትራ ዴቪ ቤት ፊት ለፊት ሰዎች ተሰበሰቡ። አንዳንዶች ለማበረታታት፣ አንዳንዶች ዝም ብለው ነገሩን ለማየት። ሱሚትራ ዴቪ እየደጋገመች እኔ እንኳን በቀል አልፈለግኩም ነበረ፣ ክብር ብቻ ነበር የፈለግኩት። ግን ልጆቼ እንደ እሳት ናቸው፣ በደልን በፍጹም አይታገዙም። የእግድ ደብዳቤው ፖሊስ ጣቢያው ሲደርስ በፖሊሶቹ መሃል ውጥንቀት ጀመረ። አንዱ አስር አለቃ ዝቅ ባለ ድምፅ ወንድሜ፣ ይቺ ሴት ያለችውን የእውነት አደረገችው። ጉዳዩ ዋና ኃላፊው ጋር ይደርሳል ብለን ፈጽሞ እንኳ አልገመትንም ነበረ። ሁለቱም ዲፓክ ሸርማ እና ሱረሽ ሲንግ ትዕዛዝ ተሰጥቷቸዋል ዋና ምርመራው እስኪጠናቀቅ ድረስ ሁለታቸውም ከስራችሁ ታግዳችኋል ምንም አይነት የመንግሥት ሥልጣናችሁን መጠቀም አትችሉም የሚል ዲፓክ ቨርማ መጀመሪያ ወረቀቱን መሬት ላይ ወረወረው ነገር ግን በሱረሽ ሲንግ ፊት ላይ ፍርሃት ይነበብ ነበረ ይቺ ልጅ ህይወታችንን ታበላሸዋለች ከእርሷ ጋር አትሳፈጥ ብዬ ነበረ አለው ሲመሽ በቴሌቪዥን ቻናል ርዕሶች ላይ ኢንስፔክተሩና አስር አለቃው ከስራቸው ተባረሩ፣ የመከላከያ ሰራዊት ኃላፊዋ ለእናቷ ፍትህን አመጣች፣ የቫይራል ቪዲዮ መሳሪያ ሆነ፣ የቅጣት መዶሻ በፖሊስ ኦፊሰሮች ላይ ወደቀ፣ የሚሉ የተለያየ ርዕሶች ታዩ። የሬካ ስልክ እየተከታተለ ይጠራ ጀመረ። አንዳንዶቹ እንኳን ደስ ያለሽ ሊሏት፣ አንዳንዶች ለሚዲያ ቃለመጠይቅ ፈልገዋት። ነገር ግን ሬካ ይህ ጉዳይ የኔ የእናት ጉዳይ ብቻ አይደለም፣ ይህ ጉዳይ በደል ድምፅ አጥፍቶ ለሚደርስባቸው እናቶች ሁሉ ነው። ከአንድ ሳምንት በኋላ የፖሊስ መምሪያው ባደረገው ምርመራ በመረጃዎችና በምስክሮች መሰረት ሁለቱም ፖሊሶች ወንጀለኛ ሆነው ተገኙ። ሪፖርቱም ኢንስፔክተር ዲፓክ ቨርማ ስልጣኑን ያለ አግባብ ተጠቅሟል፣ ዲስፕሊን ጥሷል፣ በህዝብ ላይም ጨዋነት የጎደለው ተግባር ፈጽሟል። አስር አለቃ ሱሬሽ ሲንግ ክስ አልቀበልም በማለትና ኃላፊነትን ችላ በማለት በመንግስት የፖሊስ መምሪያ በመጣ ትእዛዝ ሁለቱም የፖሊስ መኮንኖች ተባረዋል፣ በእነርሱም ላይ የወንጀል ኬዝ ይከፈትባቸዋል ይላል። ይህ ዜና ሱሚትራ ዴቪ ቤት ሲደርስ ሬካ፣ እናቴ ይህ ድል የእኛ ብቻ አይደለም በደልን የሚቃወም ሁሉ ነው። የደስታ እንባ በፊቷ ላይ እየታየ ሱሚትራ ዴቪ ልጇን አቀፈችና የኔን ጭንቅላት ብቻ አይደለም ቀና ብሎ እንዲሄድ ያደረግሸው፣ የሙሉ መንደሩን ራስ ቀና ብሎ እንዲሄድ ያደርገሻል አለቻት። ወዳጆቼ ይህንን ቪዲዮ ከወደዳችሁት ላይክ አድርጉ፣ በምትችሉት ልክም ሼር አድርጉት። ቻናላችንንም ሰብስክራይብ አድርጉ። ከየት ሀገር ሆናችሁ እንደምትከታተሉንና ቪዲዮውንም ጨርሳችሁ መመልከታችሁን በኮሜንት ላይ መጻፋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አሌይኩም ወረሐመቱላሂ ወበረካቱሁ።